የእስራኤልና የኢራንን ግጭት በተመለከተ የዓለም የተባበሩት መንግስታት ድርጅት ስብሰባ ጠርቷል። የጀርመሩ መራሄተ መንግስት ፍሬድሪክ ሜርስ የጂ ሰበን መግለጫ ውጥረቱን ለማርገብ የሚጠይቅ መልክ እንደሚይዝ ጠቁመዋል። ነገር ግን እስራኤል ራሷን የመከላከል መብትን ይጨምራል ብለዋል። ይህ የተለመደ ጭብጥ ይሆናል፣ በዚህ ልዩ ስብሰባ ላይ ይታያል። በአንድ በኩል የጂ ሰበን መሪዎች ይህንን ግጭት በከፍተኛ ሁኔታ ይነክፋሉ፣ በሌላ በኩል ግን የእስራኤል እና በኢራን ላይ ያነጣጠረ የአንድ ወገን እርምጃ መሆኑን ወደ ጎን ትተውታል ይባላል። ሰሞኑን የታየው ምስል እንደሚያመለክተው እስራኤላውያን የሚሊታሪና የኒውክሌር መስሪያ ቤቶችን ብቻ ሳይሆን የሲቪል መሰረቶች ልማቶችን እየመቱ ነው። ባለፉት ሁለት ቀናት ውስጥ እስራኤላውያን ቢያንስ ሁለት የኔዳስ ዲፖዎችን እንዲሁም ተሄራን ውስጥ የሚገኘው ዩኒቨርሲቲ እንፃዎች በአንድ ጥቃትም ከ20 በላይ ሕፃናቶች መገዳላቸው የገለጹ ሲሆን የጤና ጥበቃ ሚኒስትር ትላንትናማቾች ቁጥር 2024 መድረሱንና የተጎጆዎች ቁጥር ቀላል የማይባል መጠን ያለው የሲቪል ሕዝብ መሆኑን ተናግሯል። እስራኤል ጥቃት በምዕራብ ራር የሚገኙ ሆስፒታሎችንና የሲቪል መሠረተ ልማቾችን እየመታ ነው ሲሉ የመንግሥት ዜና አውታር የሆነው ኢአrኤn ዘግቧል። ይህን ጥቃት ተከትሎ የፋራ አቢል ባለስልጣናት የኢራን ኒውክሌር ጣቢያዎችን ኢላማ እንደምታደርግ ለአሜሪካ ማረጋገጫ አልሰጡም ሲሉ አሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ለሲኤንኤን ተናግረዋል። ይህ በእንዲህ እንዳለ እስራኤል ባለፉት 20 ዓመታት ከጋዛ ውጭ ባልታየ መጠን በሊባኖስ ላይ የቦምብ ድብደማ እየፈጸመች ነው። የአየር ጦርነት ባለሙያዎች እንደሚናገሩት የቦምብ ጥቃቱን ሸሽተው የሚሄዱ ንጹሃኖችን መንገድ በቦምብ ተመቷል ብለዋል። ይህ በእንዲህ እንዳለ ሲኤንኤን እንደገለጸው ትራምፕ የግድያ እቅድን ውድቅ አደረጉ። ሲል ሁለት የአሜሪካ ባለሥልጣናት ለሲኤንኤን እንደተናገሩት ፕሬዚደንት ዶናልድ ትራምፕ እስራኤል የኢራንን ጠቅላይ ሚኒስቴር መሪ አያቶላ አሊ ካሚኒ ለመግደል ያቀደችውን እቅድ አልተቀበሉም። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ይህን የመሰለ እቅድ ዘገባን አስተባብለዋል።